ክፋ ለመናገር ለዚህ ይጠቅማል ማለት ነው። መቼም ክፋ አልናገርም እኔ በፉፉና በፍቅር መካከል ማለት ነው። ዛሬ እንግዲህ ጠላቶች እርር ይላሉ ማለት ነው። እርር ድብን፣ በተለይ የፉፉ ጠላቶች እንኳን ደስ ያላችሁ፣ ማለቴ መልካም መቃጠል ብያለውኝ። ዛሬ እንግዲህ ደስ በሚል ሁኔታ ፉፉና ፍቅር መጥተዋል ማለት ነው። ፉፉንና ፍቅርን ከማንም መወዳደር ከባድ ነው። ፍቅር በእውነት የእውነት የምትኖር ልጅ ናት። ለማደግ ትጠራለች እንጂ እኔ እንጃ። ክፉ ለመናገር ለዚህ ይጠቅማል ያልኳችሁ ለዚህ ነው። ባለፈውም በፍቅርና በፉፉ መካከል ክፉ ትናገሩ ባካችሁ ብዬ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምናላችሁ፣ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ፉፉና ፉአድ እንግዲህ ፉፉና ለወሬ የመቸኮል ይሏቸዋል ይሄ ነው። ፉፉና ፍቅር በአዲስ ነገር መጥተዋል ማለት ነው። ጠብቁን ምሽት ላይ ለየት ያለ ነገር አለን ብለዋል። የፈንዲሻ ቤተሰቦች እንኳን ደስ ያላችሁ ማለት ነው። እናንተ ትለያላችሁ እንደሚገናኙ ተስፋ አለን ስትሉ ነበር። ዛሬ በአዲስ ነገር መጥተዋል ፋፍሽ ብለው፣ እኔ ፍቅርን እጅግ በጣም ነው የማደንቃት። በነገራችን ላይ ሁላቸውን ፍቅርና ፉፉ ሁሉ ነገር የሚወስዱት ከአለባበስ ከምናምን ከአረማመድ ምናምን በተለይ የእንትና ቤተሰቦች የሚወስዱት ከፍቅርና ከፉፉ ነው የሚኮርጁት ማለቴ ነው። እና ማላቸው አለውኝ ዛሬ ደስ ብሎኛል። ደስ ብሎኛል ስለመጡ ደስ ብሎኛል። የፈንዲሻ ቤተሰቦች እንኳን ደስ ያላችሁ በድጋሚ ማለት ነው። ክፉ አለመናገር ይጠቅማል ምላችሁ እኮ በምክንያት ነው። አያችሁ፣ አይደለም ተገናኙና፣ ደስ በሚል ነገር ሊመጡልን ነው። በጉጉት እንጠብቃለን እኛ ደግሞ ማለት ነው። በእውነት ደስ አይሉም? እንዴት ደስ ይላል። ፍቅር ኮሃ ያል ነው በእውነት እንደዚህ እያላችሁ ኮሜንት ስታሽ ቀብጡ ነበር። አይ መለያየታችሁ ጥሩ ነው ለእናንተ እያላችሁ ስታሽ ቀብጡ የነበራችሁ መልካም መቃጠል እላችኋለሁ። በነገራችን ላይ ሃይማኖት ይቀድማል ብላችሁ እንደሆነ አንዳንዶቹ ይቅድማ፣ ግን ማን ወደ ማን እንደሚስብ አይታወቅም? እላችኋለሁኝ። ለማንኛውም ደስ ብሎኛል ፉፉና ፍቅር በአዲስ ነገር ስለመጡ ማለት ነው።